ሚዩትሽን አንስተሽ አውሪ። አንቺ ደግሞ ሚዩት ለምን ያደረጓታል? አይ እራሷ መሰለች ሚዩት አደረገችው። ሚዩት አድርገ ነው እንዴ? መሲ እያወራው ነበርኩ። ይኸውልሽ መሲ እኔ እኔ አክስቴ አክስቷ እህቷ እንደ ዱባይ ላይ ሶስቱ ሌዝቢያን ሸርሙጣ እንደዚህ እኔ በሷል ይኸውልሽ፣ ሰው ባይዘዌ ሰው በተናገረበት ልክ ማንም ሰው መናገር ይችላል። ባይዘዌ አንቺ ባለጌ በሆንሽበት ልክ ማንም ሰው ባለጌ መሆን ይችላል። ባይዘዌ ገባሽ አይደለ? እኔ በእንደዚህ አይነት ነገር ውስጥም ገብቼ ማላቅም ወጥቼ ማላቅም፣ ሶሻል ሚዲያ ላይ እንደዚህ ሆነ እንደዚህ ሆነ ብዬ ተደርቤም ተናግሬ ማላቅም። ገባሽ? ከኛ አልፋ እናቴን ሰደበች፣ እናቷ ሸርሙጣ ትላም። ማንም ሰው ብሌን አለው የሚሳሳበት የሆነ ነገር አለው ተረዳሺ። እሷ በሄደችበት ልክ አንድ ክብሬት መኪ ነው ለነሱ ቤት ምናምን ያሉት እያንዳንዱ ሪካርዳል

ቆአሳምሪ ብትሆን ደግሞ ነው የምልሽ። ሳምሪ ብትሆን እኛ የምንኖረው ኢማራት ላይ ነው፣ እኔም ያለው ኢማራት ነው። ፎቶ ይለጥፋ ብታወራ ኖሮ እንዴት እንደምከሳት አሳያት ነበር። ገባሽ አይደለ ስሜም ሜሽን አርጋ ስሜን ጠርታ ነገር ብላ ናት እህቷ። እኔ ወጥቼም አልተናገርኩም። ገባሽ? በእሷ ጉዳይ አንድ ነገር የሀገርሽ ልጅ ናት ስላለሽ የአረብ ሀገር እስር ቤት ሌዝቢያን ባለችው እናት ትሙት ልከሳት፣ ሂጅ ነበር፣ ደውዬ እያለመልኩ ሽም ዲቦራ የሀገር ልጅ ናት ተብዬ። አዎ የሀገርሽ ሳምሪ መሲ፣ ስሚኝ። ሲቀጥል ደግሞ የእነሱ ቤተሰብ እንኳን ሲሞት የኔ አክስቶች ሄደው ለቅሶ የምንቀባበር ሰዎች፣ እንደዚህ የምንባባል ሰዎች ነበርን ስለተባልን ወታችሁ ሰው በተናገረበት ሰው ባለጌ በሆነበት ልክ ማንም ሰው ባለጌ መሆን አይከብደው። ማንም ሰው ነው የምልሽ። ለመሳደብ አይምሮሽን ማደደብ ነው። ቅድም ለቅሶ ለመሳደብ አይምሮ ማደደብ ነው ሲኖር እና በተናገረችበት ልክ ማለት ነው። በነገራችን ላይ ቅድም ሳምሪ ወንድሟንም ስታስገባው ቤዚ አንድ ላይ ምን በላ ምን ቀባበር ሀዘን ምን ደራረስለን፣ እነዚህ ወጣቶች ኢሞሽናል ሆነ፣ የሆነ ነገር ቢደረግ ጥሩ አይደለም። አሁንም እኔ ዲቦራ ያንን ቃላት ከተናገረች 14000 ይሷላት አይደለ ዲቦራ፣ ለምራጣች ወጣቼ፣ እኔ ራሴ ይቅርታ ጠይቃታለሁ። እኔ በዊልቸር አያቷ ምናምን አይነት ወሬ በፍጹም አላወራውም። መሲ ለመሰላይ ሌላ ነገር። አሁን ዝም በይ፣ ማንም እንዳያወራ። ቪዲዮ ከፍታ ታሳይ።